ሰላም ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በጣም በርካታ ሰዎች ውሃ ስትጠጡ የምትሰሯቸው ስህተቶችና እንዴት በጤናችሁ ላይ ከፍተኛ ጉዳት እንደምታመጡ ነው። በዚህ ጉዳይ የተነሳ በሕክምና ተቋማት ውስጥ በጣም በርካታ ሰዎች ውሃ ሲጠጡ በሚሰሯቸው ስህተቶች ብቻ ባመጡት ችግር ሕይወትን እስከ ማጣት የሚያደርሱ በጣም ትልልቅ ችግሮች ራሳቸው ላይ እያመጡ እያስተዋልን ነው። ስለዚህ ውሃ ስትጠጡ መስራት የሌለባችሁን ነገሮች እነግራችኋለሁ። በተለይ አሁን የምነግራችሁን መሰረታዊ ነገሮች ውሃ ስትጠጡ ባለማወቅ፣ በቸልተኝነት የምታደርጓቸው ከሆነ ጤናችሁ ላይ በጣም ትልቅ ጉዳት ታመጣላችሁ። በዚህ የተነሳ የሚመጡ ችግሮች ህይወትን ሁሉ እስከ ማሳጣት ሊደርሱ ይችላሉ። ስለዚህ ውሃ ስንጠጣ መስራት የሌለብን ስህተት ምንድን ነው? ውሃ እንዴት ነው መጠጣት ያለብን? የሚሉትን ነገሮች አያይዘን እናያለን ማለት ነው። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አር አርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አርጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ በርካታ ሰው ውሃ ሲጠጣ የሚሰራው ስህተት፣ ነገር ግን መደረግ የሌለበት ውሃ በፍጥነት መጠጣት። ይሄ ብዙዎቻችሁ ባለማወቅ ይሆናል፣ ጉዳት ያለው ስለመሆኑ ባለማወቅ ሊሆን ይችላል። ውሃ ስትጠጡ በፍጥነት የምጠጡ ሰዎች አላቸው። ይሄ ማለት ግጥም አርጋችሁ በአንዴ ብዙ ውሃ መጠጣት ጥሩ አይደለም። ትልቁ ጉዳቱ ምንድን ነው? ውሃ በፍጥነት በምጠጡበት ጊዜ ወደ ሴሎቻችሁ የሚገቡ የሶዲየም መጠን በጣም በከፍተኛ ሁኔታ እንዲጨምር ያደርጋል። ይሄ በተለይ በተለይ ትልቅ ጉዳት የሚያመጣው የአንጎል ሴላችሁ ላይ እብጠት እንዲፈጠር በማድረግ ነው። ይሄ በተለይ አንጎል ሴሎች ላይ እብጠት ከተፈጠረ ስትሮክ ደረጃ የሚደርስ ሕይወትን እስከማሳጣት የሚደርስ ትልቅ ጉዳት ሊያመጣባችሁ ይችላል። ውሃ ስትጠጡ ምን ጊዜም ረጋ ብላችሁ ቀስ እያደረጋችሁ መጠጣት ነው። ወይ በችኮላ ሊሆን ይችላል፣ በተለያየ ነገር ግጥም እያደረጋችሁ ውሃ የመጠጣት። ይሄ አንድ ቀን ስታደርጉት የሚፈጠር ችግር አይደለም። አሁን እንደ ልምድ አርጋችሁት ሁሌ በተደጋጋሚ ውሃን በፍጥነት የምጠጡ ከሆነ ወደ ሴሎች ውስጥ ከፍተኛ የሶዲየም መጠን ስለሚገባ ይሄ የአንጎል ሴላችሁ ላይ በተለይ በተለይ እብጠት እንዲፈጠር ካደረገ ትልቅ ጉዳት ያመጣልና ውሃ በእርጋታ ጠጡ ይሄ የመጀመሪያ ማወቅ ያለባችሁ ነገር ነው ሁለተኛው ደግሞ ቀዝቃዛ ውሃ መጠጣት። ይሄ በተለይ እንደዚህ አይነት ልምድ ያላችሁ ሰዎች አላችሁ። አሁን ልምድ አድርጋችሁት የቀዘቀዘ ውሃ በተደጋጋሚ የምትወስዱ ከሆነ ይሄ የቀዘቀዘን ውሃ በተደጋጋሚ ሁሌ እንደ ልምድ አድርጎ መውሰድ በተለይ ትልቁ ጉዳት ይሄ የምግብ መፈጨ ስርዓት ላይ አንጀት ላይ ሆድቃ ላይ እዚህ ላይ የሚያመጣው ጉዳት ነው። ይሄ የምግብ መፈጨት ስርዓታችሁን በከፍተኛ ሁኔታ ያዛባል። አሁን ውሃ ቀዝቃዛ ውሃ ብዙ ጊዜ የመጠጣት ልምድ ካላችሁ ሆድ መንፋት፣ ምግብ ስትመገቡ የመክበድ ስሜት፣ ቶሎ አልፈጭ ማለት፣ እንደዚህ አይነት የምግብ መፈጨ ስርዓታችሁ ላይ ከፍተኛ ጉዳት ያመጣል። ይሄ ነገር እየተደጋገመ መሄድም ከሆነ ከጉሮሮ ጀምሮ እስከ አንጀት ድረስ የተለያዩ ጉዳቶችን ያመጣል። ስለዚህ ምግብ ውሃ ብትችሉ ቀስ እያደረጋችሁ፣ እንደገና ደግሞ ያልቀዘቀዘ ኖርማል ውሃ፣ የቀዘቀዘም ከሆነ ትንሽ ቅዝቃዜው እንዲለቅ ጠብቃችሁ ብትወስዱ መልካም ነው። ነገር ግን የቀዘቀዘውን በተደጋጋሚ መውሰድ ጉዳት እንዳለው መታወቅ አለበት። ሌላኛው ብዙ ውሃ መጠጣት፣ በነገራችን ላይ ብዙ ሰው አሁን ውሃ ትንሽ ውሃ መጠጣት ጉዳት እንደሚያመጣ ይወራል። ነገር ግን ከልክ በላይ ደግሞ ውሃ መውሰድም የራሱ የሆነ ጉዳት እንዳለው ማወቅ አለባችሁ። አሁን ሁሉም ነገር ልክ አለው፣ ይሄ መታወቅ አለበት። አሁን ብዙ ጊዜ ሲወራም ሰምታችሁ ከሆነ አንድ ሰው በቀን እስከ ሁለት ሊትር ውሃ መውሰድ አለበት ወይ እስከ ስምንት ብርጭቆ እንደዚህ እየተባለ ይወራል። በዋናነት መታወቅ ያለበት አንድ ሰው የምትወስዱት ውሃ በምታደርጉት እንቅስቃሴ ልክ የተመጠነ ነው። አሁን ቁጭ ብሎ የሚውል ሰው በዛ ልክ ደግሞ በጣም ስፖርት ሲሰራ ሲያልበው አድካሚ ስራ ሲሰራ የሚውል ሰው እኩል ውሃ ይጠጣል ማለት አይደለም። ብዙ ጊዜ ቁጭ ብላችሁ የምትውሉ ወይ ቢሮ ውስጥ ይሄን ያህል ብዙ እንቅስቃሴ ማታደርጉ ማያልባችሁ ስፖርት ማትሰሩ አይነት ሰዎች በቀን እስከ አንድ ነጥብ አምስት ወይም እስከ አንድ ተኩል ውሃ ብትወስዱ በቂ ነው። ግን አድካሚ ስራ የምትሰሩ ሚያልባችሁ ስፖርት እንቅስቃሴዎች የምታደርጉ ብዙ ይሄ አክቲቪቲ የሆናችሁ ሰዎች እስከ ሶስት ሊትር ውሃ ከዛም በላይ ልትወስዱ ትችላላችሁ። ነገር ግን ውሃ ደግሞ ከልክ ማለፍ የለበትም። እንደው አራትም አምስትም ሊትር በቀን እንዳገኛችሁት ውሃ የምትወስዱ ከሆነ እሱም የራሱ የሆነ ጉዳቶች አሉት። ይሄ በደንብ መታወቅ አለበት። በተለይ ትልቁ ጉዳት ምንድን ነው? ሶዲየም እንዲሟሟ ያደርጋል። አሁን ሰውነታችሁ ላይ በልክ ሶዲየም ያስፈልጋል። ሶዲየምም የራሱ ጠቀሜታ አለው። ውሃ አብዝታችሁ በጠጣችሁ ቁጥር ሰውነታችሁ ላይ ያለው የሶዲየም መጠን እየሟሟ እየሟሟ እየሟሟ እየቀነሰ እንዲሄድ ያደርጋል። ሶዲየም ሰውነታችሁ ላይ በሚሟሟ በማይኖር በሚቀንስበት ጊዜ በርካታ ችግሮች ያመጣል። በተለይ ከፍተኛ ማዞር ሊያመጣባችሁ ይችላል። ቶሎ ቶሎ ውሃ ጥም ውሃ እናንተ ብዙ ውሃ እየወሰዳችሁ ነገር ግን ሰውነታችሁ አፋችሁ ድርቅ የማለት ውሃ ቶሎ ቶሎ የመጥማት ውሃ እየጠጣችሁ ራሱ ውሃ እንዲጠማችሁ የማድረግ እንደዚህ አይነት አቅም አለው። በኋላ ላይ ጤናችሁ ላይ ክብደት መቀነስ የተለያዩ የሚያመጣቸው ጉዳቶች አሉ። ስለዚህ ብዙ ውሃ ደግሞ ይህን ያህል ከልክ መውሰድ ከልክ በላይ መውሰድ የለባችሁም። ይሄን ወቁ። ሌላ አንድ መናገር የምፈልገው ደግሞ ውሃ ሲጠማችሁ በውሃ ፋንታ ሌላ ነገሮች የምትወስዱ ሰዎች ይሄም በጣም ትልቅ ስህተት ነው። አሁን አንዳንድ ሰው ውሃ ሲጠማው ውሃ ጠማኝ ብሎ ወይ የለስላሳ መጠጦችን መውሰድ፣ ሌላ ሻይ ቡናዎችን መውሰድ፣ ጁሶች መውሰድ ውሃን በሌላ ነገር እየተካችሁ የውሃ ጥማችሁን ለመቁረጥ የምትሞክሩ ሰዎች አላችሁ። ይሄ በጣም ትልቅ ስህተት ነው። ሰውነታችሁ ውሃ ይፈልጋል። ይሄ ምንም ለስላሳ ምንም ምንም ሳይሆን ራሱን የቻለ ንጹሕ ውሃ ሰውነታችሁ ይፈልጋል። ያህንን መስጠት መቻል አለባችሁ። በውሃ ፋንታ ሌላ ነገሮች የምትወስዱ ከሆነ ዞሮ ዞሮ ሰውነታችሁ ላይ የውሃ እጥረቱ መከሰቱ አይቀርም። የውሃ እጥረት በሚከሰትበት ጊዜ ተያይዞ የሚመጡ በጣም በርካታ ችግሮች አሉ። ስለዚህ ውሃ ሲጠማችሁ በሌላ ነገር ሳትተኩ ራሱን ውሃን ለመጠጣት ሞክሩ። ሌላ ብዙ ሰው የሚሰራው ትልቅ መጥፎ ስህተት ውሃ በቁም መጠጣት። ይሄ በፍጹም መደረግ የሌለበት ለጤና ጎጂ የሆነ ነገር ነው። ውሃን ለሰውነት መስጠት ያለባችሁ በአግባቡ መሆን እንዳለበት ማወቅ መቻል አለባችሁ። በነገራችን ላይ ውሃ በቁም የምጠጡ ከሆነ ቶሎ እንዲወርድ ያደርጋል። ይሄ በተለይ በተለይ ትልቅ ጉዳት የሚያመጣው አንደኛ የመገጣጠሚያ አጥንታችሁ ላይ ከፍተኛ ህመም እንዲፈጠር ያደርጋል። ፈሳሽ መገጣጠሚያችሁ ስር እንዲጠራቀም ያደርጋል። ሌላኛው ደግሞ ጉዳት ውሃው ሳይጣራ ቀጥታ ወደ ሽንት ፊኛችሁ እንዲገባ ያደርጋል። ይሄ ደግሞ ኩላሊታችሁን በከፍተኛ ሁኔታ ይጎደዋል። አሁን ውሃ መጠጣት ኩላሊታችንን ከሚያጸዳልን ኩላሊታችንን ከጉዳት የሚጠብቅልን አንደኛው ነገር ነው። ነገር ግን የምንጠጣበት መንገድ ደግሞ መልሶ ኩላሊታችንን ራሱ ጉዳት ላይ ሊጥለው ይችላል። ውሃ በቁም የምትጠጡ ከሆነ ቀጥታ ወርዶ የሽንት ፊኛ ውስጥ ይገባል። በኋላ ኩላሊታችሁ ላይ ትልቅ ጫና ያሳድራል። መገጣጠሚያ ውስጥ የውሃ ክምችት እንዲፈጠር ያደርጋል። ራሱን ችሎ የመገጣጠሚያ ህመምም ያመጣል። ስለዚህ ውሃ በቁም አይጠጣም። ቁጭ ብላችሁ ተረጋግታችሁ ነው መጠጣት ያለባችሁ። ሌላኛው ደግሞ የምመለከተው ብዙ ሰዎች ላይ በዛው ልክ ደግሞ ጉዳት የሚያመጣው ምግብ እየበሉ ውሃ አብሮ መጠጣት። ይሄ በነገራችን ላይ አንዳንድ ጊዜ አሁን ሲያጋጥም ወይ ሊያንቃችሁ ይሄን ያህል ምግብ የሚተናነቃችሁ ከሆነ ፉት ልትሉ ትችላላችሁ የተወሰነ ነገር ግን አንዳንድ ሰው ልምድ አርጎት አንድ ምግብ ይጎርሳል፣ ውሃ ይጠጣል፣ አንድ ይጎርሳል ደግሞ ውሃ ፉት ይላል። እንደዚህ እያደረጉ ምግብና ውሃን አብሮ ማስገባት ጥሩ አይደለም። ይሄ ትልቁ ችግሩ የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያዛባል። ከዛ ባለፈ ደግሞ የሆዳችሁ አሲድ በከፍተኛ ሁኔታ እንዲጨምር ያደርጋል። እንግዲህ ሆድ አሲድ ሆዳችሁ ስር በከፍተኛ ሁኔታ በሚጨምርበት ጊዜ ቃር፣ ግሳት፣ ማቃጠል ይሄ በተለይ ከጨጓራ ወደ ላይ እየተመለሰ በጣም በከፍተኛ ሁኔታ እስከ ጨጓራ ሕመም ሊያደርሳችሁ የሚችል ሆድ መንፋት፣ ሆድ ቁርጠት፣ ምግብ አለመስማማት፣ አለፈጭ ማለት እንደዚህ አይነት ችግሮች ሁሉ ያመጣባችኋል። ምንጊዜ ምግብ ከተመገባችሁ በኋላ ቢያንስ ሰላሳ ደቂቃ ቆይታችሁ ውሃ ብትወስዱ መልካም ነው እንጂ አንድ ጎርሳችሁ ውሃ እንደዚህ እያረጋችሁ አብሮ አንድ ላይ መውሰዱ ከጥቅሙ ይልቅ በጣም ጉዳቱ የከፋ ስለሆነ እንደሱ አታርጉ። ሌላኛው ደግሞ ብታደርጉት ጥሩ የሆነ ነገር ግን ብዙ ሰዎች ማታደርጉት ውሃ ጠዋት ላይ መጠጣት። ጠዋት አሁን አንዳንድ ሰዎች ጠዋት ከእንቅልፋችሁ ስትነሱ ውሃ ከመጠጣት ይልቅ ቶሎ ብላችሁ ቡና የምትጠጡ ሰዎች አላችሁ፣ ወይ ሌላ ሌላ ጁስ፣ ሌላ ሌላ ነገሮች የምትጠጡ አላችሁ። ለጤናችሁ በጣም ጠቃሚ የሆነው ጠዋት ከእንቅልፍ ስትነሱ ባዶ ውሃ ጠጡ። ይሄ እጅግ በጣም ትልቅ ጠቀሜታ ይሰጣችኋል። በተለይ ሰውነታችሁ ከመርዛማ ነገሮች እንዲጠበቅ ያደርጋል። የኩላሊት ጠጠርን ይከላከላል። በአጠቃላይ ለጤናችሁ ይሄ በሽታ የመከላከል አቅም እንዲጨምር ያደርጋል። ክብደት ለመቀነስ ይረዳል። በጣም በርካታ ጠቀሜታ አለው። ስለዚህ ጠዋት ከእንቅልፍ ስትነሱ ቶሎ ብላችሁ ወይ ቡና ወይ ሌላ ጁሳ ጁሶችን ሌላ ነገር ከምጠጡ ንጹህ ውሃ ጠጡ። ይሄ ይጠቅማችኋል። እንግዲህ እነዚህ አሁን የነገርኳችሁን ነገሮች ምንጊዜም ውሃ ስትጠጡ ማስተዋል አለባችሁ። ከውሃ የምታገኙት ጥቅም ቀርቶ ወደ ጉዳት እንዳይዞርባችሁ እነዚህን ነገሮች አስተውላችሁ ውሃን መውሰድ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሸር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አርጉ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ